ሰላም፣ ጤና ይስጥልኝ እንዴት ናችሁ? ዶክተር ዘሪሁን ነኝ። ስለ ስኳር እንግዲህ አንዳንድ መረጃዎችን እያካፈልኩ እገኛለሁ። ዛሬ ደግሞ ስለ ህክምናው አንዳንድ ነገር እላችኋለሁ። ይገርማችሁ በ1880ዎቹ እንደ ኤሮፓውያን አቆጣጠር የጀርመን ሳይንቲስቶች ስለ ዳይጀስቲቭ ሲስተም እያጠኑ እንግዲህ ለዳይጀሽን የሚያገለግሉ የተለያዩ ኬሚካሎች በጣፊያ እንደሚመረቱ ያውቁ ነበርና ከውሻ ላይ ጣፊያውን አውጥተው ኤንዛይም እንደሚጎል እና ምን አይነት ስራ ሊስተጓጎል እንደሚችል እየተመራመሩ ባሉበት ወቅት እንግዲህ ውሻው የስኳር ምልክቶች ያሳያል። እነዚህም ምልክቶች ምን ነበሩ? ሽንት ቶሎ ቶሎ መሽናት፣ ሽንቱ ውስጥ ብዙ ስኳር መብዛት፣ ውሃ መጠማት አይነት ምልክት ያዩበታል። ከዛ በኋላ ስኳር የሚያመጣው እንግዲህ ጣፊያ ውስጥ የሚገኝ ንጥረ ነገር እጥረት እንደሆነ ይደርሱበታል። ነገር ግን በትክክል ያን ንጥረ ነገር ኢንሱሊን ይሁን ሌላ ነገር ይሁን ምንም ያወቁት ነገር አልነበረም። ከተወሰነ ዓመታት በኋላ በ1920 ሃያዎቹ መጀመሪያ ላይ የካናዳው ተመራማሪ ተመሳሳይ ጥናት ያደርጋል። ውሻውን በቀዶ ሕክምና ጣፊያውን ካወጣ በኋላ ቆር ህመም እንዲኖረው ያደርገዋል። ከዛ በኋላ በዚህ ያላበቃም እንግዲህ ሌላ ጤናማ ውሻ ያመጣና ከጣፊያው ላይ ኢንሱሊን የምንለውን ኬሚካል እንግዲህ ኤክስትራክት ያደርጋል ከጓደኞቹ ጋር በመሆን። ከዛ ያንን ኢንሱሊን ለዚህ ስኳር ለያዘው ውሻ ይወጋዋል። ከዛ የህመም ምልክቶቹ ሙሉ ለሙሉ እንደጠፉ ያስተውላል። ከዛ በኋላ በአመቱ እንግዲህ የመጀመሪያው የስኳር ታካሚ ያሳ። አራት ዓመቱ ካናዳዊ ታዳጊ ይሄ በምስሉ ላይ የምትመለከቱት ሊዮናርድ ይባላል እና በሚገርም ሁኔታ ምልክቶቹ ጠፍተው ሰውነቱ ተመልሶ ደህና ሆኖ ነበር። ከዛ በፊት በነበረው ዘመን እንግዲህ የስኳር በሽታ የሞት ፍርድ እንደሆነ ነበር የሚታሰበው። አንድ ሰው ስኳር ከያዘው በቃ እንደሚሞት ነው፣ ምንም መድኃኒቱ ስለሌለ። ዛሬ ላይ እንግዲህ ከዛ የጀመረው ስኳር ህክምና ብዙ ዓመታትን ተሻግሮ ከውሻ ብቻ ሳይሆን ኤክስትራክት የሚደረገው ሰው ሰራሽ ኢንሱሊን የተለያዩ በፍጥነት የሚሰሩ ረዘም ላለ ጊዜ የሚሰሩ የተለያዩ ኢንሱሊኖች በሰው ሰራሽ መልኩ እየተሰሩ የስኳር ህክምና እንግዲህ ቀለል ያለ ሆኗል። አንድ ሰው ስኳር ካለበት መድኃኒቱን እየወሰደ ክትትል እያደረገ እንደ ማንኛውም ሰው ላይፍ ኤክስፔክታንሲው ከሌላው ማንኛውም ስኳር ከሌለበት ሰው ጋር ተቀራራቢ ተነጻጻሪ ሆኖ መኖር ይችላል። አሁን ላይ ያ ብቻ ሳይሆን ጣፊያ ንቅለተከላ ህክምና ይኖራል።